እጅግ አሳዛኝ እንዲሁም እጅግ አስደንጋጭ የሆነ መረጃ ከምሽቱ ተሰምቷል። ብሩክና ሃይሚ ያሉበት ጉዳይ ብዙዎችን እያነጋገረ ነበር ከሰሞኑ። ይህንንም አስመልክቶ ብሩክ ይህንን ህይወቴን ከሀይሚ ጋር ያለውን የፍቅር ግንኙነቴን የበጠበጠው ዳኒ ነው በማለት ዳኒን ቀጥሮ ሲደበድበው እዛም ላይ ስሜቱን መቆጣጠር አቅቶት ሲመታው ተመልክተን ነበር። ብዙዎች በዚህ ቪዲዮም ጥሩን ያረከው አሁን ላይ እንኳን ትዕግስት ተሟጧል፣ በአንተም አይፈረድም ብሩኬ ጥሩ ነው የወሰንከው። ዳኒን ማስጠንቀቅህ ጥሩ ነው፣ መምታት ግን ተገቢ አልነበረም። እንደምንም ብለህ ስሜትን ብትቆጣጠር ይሻል ነበር ሲሉ ተመልክተን ነበር። ከዚህ ጋር በተያያዘ ነው እንግዲህ ብሩክ አሁን ያላሰበው ሌላ ጦስ ውስጥ ሊገባ እንደሆነ መረጃዎቹ በውስጥ ደርሰውኛል። ዳኒም አውቆ ይሄን ነገር እንዳደረገ እንዲሁም ብሩኬ እንዲመታውም አውቆ ተዘጋጅቶ በቪዲዮም እንዲቀረጽ አድርጎ አሁን ላይ ብሩክ ላይ ሌላ ጦስ እንዲመጣበት ጉዳዩንም ወደ ሕግ ወስዶ ብሩክን ሌላ ነገር ውስጥ ሊከት እንዳሰበ በውስጥ መረጃዎቹ ተልኮልኛል። በቀጥታም ከዛ ቪዲዮ በኋላ ዳኒ የሄደበት ቦታ ተነግሮኛል። እጅግ አስደንጋጭ ሆኗል። ቡታጅራ ያሉት ብሩኬ ቤተሰቦችም ስለ ጉዳዩ ሰምተው እንዳያስቡና እንዳያጨነቁ ከወዲሁ ተፈርቷል። ሙሉ መረጃውን ይዘንላችሁ መተናል። በተለይም ብሩኬ በየዋህነቱ አሁን ሌላ ጣጣ ውስጥ ስለገባበት ከባድ ጉዳይ በዝርዝር እንነግራችኋለን። አብራችሁን ቆዩ። ለዚህ ቻናል አዲስ ከሆኑ ሰብስክራይብ እንዲያደረጉን በአክብሮት እንጠይቃለን። ቀጥታ ይዘንላችሁ ወደ መጣ ነው ዝርዝር መረጃዎቻችን እናልፋለን። እንግዲህ ከሰሞኑ በሆነው ጉዳይ ብሩክና ሃይሜ ትንሽ ሆድና ጀርባ ሆነዋል። ከዚህ ጋር በተያያዘ ዘ እንግዲህ ብሩክ ከሰሞኑ ስለነበሩት ሁኔታዎች በተለይ ደግሞ በዳኒ ስሙ እየጠፋው ስለሚገኘውም ጉዳይ ዳኒን ጠጥቶ ለብቻው ለማናገር ጥረት አድርጎ ነበር። ግን ያው እሱም ሳይሳካ ቀርቶ ዳኒ ሲመጣ ከሐይሚ ጋር ነበር የመጣው። ታዲያ እንግዲህ እንደዛም ሆኖ ብሩክ እሳት ለብሶ እሳት ጎርሶ፣ ለምንድን ነው እሷን ይዛት የመጣኸው? ብቻችን እንድናወራ ነበር የፈለግኩት። ለምንስ ነው እኔን የማይገባ ስም እንዲሰጠኝ ያረከው እኔ ከሱሱ ጋር የተለያዩ ጽሁፎች እንደተጻጻፍኩ አድርጌ? ያስወራህብኝ ነገር ለሀይሚም የተናገርክብኝ ነገር ውሸት ነው፣ ለምን እንዲያረክ እያለ ሲያፋጥጠው ተመልክተን ነበር። ታዲያ ዳኒም ሌሎች ሌሎች የማይገቡ መልሶችን ሲመልስለት ነበረ። ያው እንግዲህ ብሩክ ስሜታዊ ሆኖም እያናገረው፣ ዳኒም ተመልሶ ስሜታዊ በመሆን ጭራሽ ንግግራቸው ወደ ሌላ ጦርነት፣ ወደ ሌላ ድብድብ እንዲያመራ ሆኗል። ታዲያ በሁኔታው በጣም ተናዶ ብሩክ እዛው ሲመታው ተመልክተናል ማለት ነው። ታዲያ እንግዲህ ከዚህ በኋላ ነው ሌላ ጉዳይ፣ ሌላ ጣጣ ደግሞ እየመጣ የሚገኘው ማለት ነው። ይኸው ምንድን ነው ያው በቪዲዮ ነው የተመለከትነው ነው ያው ብሩክ ዳኒ ሲመታውም ነው ያየነው። ይህንን እንደ ማስረጃ ተጠቅሞ ዳኒ ተደብድቤ ያለሁኝ ድብደባም ተፈጽሞብኛል በማለት ብሩክ ላይ ሌሎች ክሶች አስመስርቶ እሱም በሕግ ሊጠይቀው እንደሆነ ጭምር መረጃዎቹ በውስጥ እየደረሱኝ ይገኛሉ። ታዲያ እንግዲህ እነዚህ በውስጥ ያደረሱኝ ግለሰቦች ያሉት ምንድን ነው? ዳኒ ከዚህ ድብድብ በኋላ ቀጥታ ያመራው ወደ ፖሊስ፣ ወደ ሕግ አካል ነው። ጉዳዩንም በፖሊስ አስይዞ ብሩክን እንግዲህ መቀመቅ ውስጥ ለመጣል ይህን እንደ ጥሩ አጋጣሚም ተጠቅሞታል ሲሉ ነው በውስጥ መረጃውን ያደረሱኝ። እውነት እንደተባለው ዳኒ እንግዲህ ብሩክን በዚህን ያህል ደረጃ ለመጣል አስቦ ይህንንም ቪዲዮ እንደ ማስረጃ አቅርበው ክስ መስርቶበት ብሩክን ሊያሳስረው ከሆነ ትንሽ ከበድ ያለ ሁኔታም ይመስላል። ምክንያቱም ብሩክ በየዋህነት ነው እስካሁኑ ድረስ የደረሰው። መጀመሪያም፣ ፕራንክ ሲሰራ ይህን ያህል ነገር ይደርሳል ብሎ አላሰበም። ከዛም በኋላ ዳኒ የተለያዩ ንግግሮች ሲናገሩት፣ ሚስቴ ሱሱን አማግጣል እያለ የተለያዩ ስድቦች ሲሰድበው፣ በተቻለው መጠን ብሩኬ ስሜታይም ላለመሆን እየሞከረ እኔ ከእሷ ጋር ምንም አይነት ግንኙ የለኝም ዋክ እንዲያትጠርጥረኝ እያለ ጭምር መልስን ሲሰጠው ሁሉ በዩቲዩብ ተመልክተን ነበር እንደውም ይህንን በስርዓት የተሞላ መልሱን ተመልክተው ቡታጅራ የሚገኙት ወንድሞቹ እሳት ለብሰው እሳት ጎርሰው ሲናገሩ ነበረ ወንድማቸውን ጭምር ብሩኬ በጣም የዋህነቱ በጣም ዝምታው እያስጠቃው ነው የሚገኘው ዳኒ ብዙ ነገር ሲሰድበው ብዙ ስም ሲሰጠው ለምንድን ነው መልስን የማይሰጠው ለምንድን ነው በኃይለ ቃልስ ዳኒን የማያስጠነቅቀው እያሉ በብሩኬ ራሱ በጣም ብዙ ቪዲዮ ሲሰሩ ነበር ታጅራ ሆነው ታዲያ እንግዲህ ብሩክ ያው ትዕግስቱ ተሟጦ፣ በተለይ ደግሞ በቅርብ በተለቀቀው ቪዲዮ እንግዲህ ምንም በሌለበት ሁኔታ ብሩክ ምንም ባሏለበት ሁኔታ ከሱሱ ጋር እንደ ፍቅር አጋሮች ሆነው እንደሚያወሩ አስመስሎ እንግዲህ ዳኒ ለሐይሚ አሳይቷታል። ታዲያ በዚህ ቪዲዮ ነው እንግዲህ ስሜቱን መቆጣጠር አቅቶት ዳኒን ጠርቶ የማይገባ ነገርን ያው ስሜታዊ ሆኖ ያደረገው፣ እኛ እንግዲህ እንደተባለው ጉዳዩ ወደ ሕግ ባይወስዱትና ምናልባት አሁን እዚህ ላይ ትልልቅ ቤተሰቦቻቸውም ገብተው ጉዳዩ እንደተጠረጠረውም ወደ ሌላ ቦታ ሳያመራ ወደ ሌላም አካል ሄዶ ሌላ ጦሶችን ሳይመዝ እንደው በሽምግልና ቢያልቅ ጥሩ ነው ነው የምንለው። አለበለዚያ ግን ብሩክ አሁን ላይ የተቀረጸ ቪዲዮ ማስረጃ ተይዞበታል። ዳኒም ይህን ማስረጃ ማሳየት ይችላል። ሲደበደብም በዛው በብሩኬ ዩቱብ ቻናል ላይ ተለቋል። ቪዲዮንም ሁላችንም እንግዲህ አይተናል። እንግዲህ እሱን እንደ ዋቢ አድርጎ ዳኒ ይህንን እንደ መጣያም ነው የተጠቀመው፣ እንደ ነጥብ ማስቆጠሪያም ነው የተጠቀመው። ዳኒ በጣም ከባድ ሰው ነው እያሉ ነው እንግዲህ በውስጥ መረጃውን ያደረሱ ማለት ነው። የእውነት እንደዚህ ከሆነ ትንሽ ከበድ የሚል ይመስላል። አሁንም ቢሆን ብሩኬ እኔ ሐቄ ይውጣልኝ እውነታዬ ይታወቅልኝ፣ እኔ ከሀይሚ ጋር ያለኝ ፍቅር ግንኙነት ለእኔ በቂ ነው። ወደ ሌላም ሰው የሚሄድ ሰው አይደለውም። እንዴት ያለ ስሜ ስም ይሰጡኛል? ዳኒም ቢሆን እንዲሁም ሀይሚስ ብትሆን እንዴት በማይገባ ሰው የተነገራትን ንግግር አምና ተቀብላ እኔን ሳታምን እንዴት እንደዚህ አይነት ውሳኔ ስትወስናለች? በማለት ነው እንግዲህ በአጣብቂኝ ውስጥ ሆኖ የሚያረገው ነገር ራሱ ግራ የገባው ማለት ነው። እንግዲህ በዙሪያው ብዙዎቻችን እየተመለከትን ነው። በብሩኬ በኩል ማንም ሰው አጠገቡ አሁን ላይ የለም። አብረውት በፊት ቪዲዮ የሰሩ የነበሩ ጓደኞችም ወይ ከእሱ ጋር ሆነው ትንሽ እየመከሩት እንዲረጋጋም ቢያደርጉት መልካም ነው። ቤተሰቦቹ ቡታ ጅራነን ያለ ነው፣ እኛ አዲስ አበባ መጥተን የወንድማችንን ጉዳይ በቅርብ ሆነን መከታተል አላቃተንም ነበር፣ ግን ልጁ ስልክ እየመለሰልን አይደለም፣ ብሩኬ ስልክ አይመልስም፣ ወንድማችን ምንም ስልክ አልመለሰም ብለው ነው እነሱ ከቡታጅራ ሆኖ ቪዲዮ እየሰሩ የሚገኘው ብሩክ እንግዲህ እነሱን ላለማስጨነቅ ወንድሞቹንም ሌላ እንቅልፍ ላለማሳጣት ይመስለኛል በተቻለው መጠን ራሱ ጉዳዩን እየገፋበት እየቀጠለበት የሚገኘው። ይሁን እንጂ አሁን ደግሞ እልህ ተጋብቶ፣ ያው የሰነዘረው መሰንዘር ድብድቡ ደግሞ ሌላ ዋጋ እንዳያስከፍለው ነው አሁን የእውነት ብዙዎች የፈሩት ማለት ነው። እባክ ብሩኬ በቃ አሁን ምንም ቢሆን ወይ ወንድሞች ከቡታጅራ ይምጡና አጠገብ ይሁኑ እያሉ አሁን ብዙዎች እየጠየቁም ይገኛሉ ማለት ነው ዳኒ እኛ ማለት የምንፈልገው በስተመጨረሻ ይህ የተባለው የደረሰ መረጃ እውነት ከሆነ ትንሽ ይከብዳል። እባክህ እባክህ ዳኒ ወንድማችን፣ አንተም ያለውን ጉዳይ እንደው ተረጋግተህ በእርቅ ብትፈታው ጥሩ ነው። ወደ ህግ ከሄደ ጉዳዩ ትንሽ ወሰብሰብ ይላል። ብሩክ የሚያላሰበው እሱም የዋህነቱን ንጹነቱን ለማሳየት ባደረገው ስሜታዊ ሆኖም በወሰደው እርምጃ እንግዲህ ተጠያቂ ሆኖ ሌላ ነገር ውስጥ እንዳይገባ ነው ብዙዎቻችን የፈራ ነው ማለት ነው። ሀይሚም እንግዲህ ያው ለዳኒም እያሰበች ነው ያለችው ስለዚህ ቢያንስ ቢያንስ ዳኒን ልታስቆመው ይገባል አሁን ላይ ምክንያቱም ጉዳዮቹ ጭራሽ እየተካረሩ ሄደው ወደ ሌላ ወደ ለየለት ነገር እንዳያመራ የእውነት አሁን ብዙዎች ፈርተዋል ማለት ነው እባካችሁ ይህን መረጃም አግኝተናል ዳኒ አላማረንም ሲሉም ነው በውስጥ ያደረሱን ቢቻል ዳኒ ከጉዳዩ ተቆጥቦ በሽምግልና ጉዳዩ እንዲፈታ እንዲደረግ ድምፁኑ በዩቲዩባችሁም ላይ ስሩ ሲሉ ነው ብዙዎች መልእክታቸውን ያስተላለፉት ማለት ነው አሁን እንግዲህ በቀጣይ የሚለቀቅ ቪዲዮ ነው ብዙ ሴቶች በጉጉት እየጠበቁ የሚገኘው ምክንያቱም አሁን እንግዲህ ዳኒ ይህን እንደ ትልቅ ነጥብ ቆጥሮ እንግዲህ ያው ብሩኬን የሚያሸንፍበት ነገር እንዳይሆን ነው ብዙዎች ስጋታቸው የሆነው ማለት ነው። እንግዲህ ብሩኬ የዋህነት አምላኩ፣ እንዲሁም የቤተሰቦቹ የእናቱም፣ የወንድሞቹም አምላክ እንግዲህ እንዲጠብቀው የእውነት ከልብ እንመኝለታለን። ሀይሚን በተቻለ መጠን አሁን ላይ ጉዳዩን ሰከን ብላ ማሰብ ያለበት ሰዓት ነውም ብለን እናስባለን። አለበለዚያ ብሩኬንም እንደቀልድ ታጠዋለች ብለን ነው እየፈራን የምንገኘው ጠቅለል ባለ መልኩ እንግዲህ ከሰሞኑ ወዲያ ወዲህ ሲሉ ከቆዩት ጉዳዮች መካከል ነበር ይዘንላቸው የመጣ ነው። በሌሎች ቪዲዮዎች እስክንገናኝ ድረስ ሰላሙን ሁሉ ተመኘውላችሁ። ሰላም